እንደምናመሽታችኋል ተመልካቾቻችን፣ አሁን ደግሞ የእለቱን የቢዝነስና ምጣኔ ሀብት መረጃዎች ወደ እናንተ እናደርሳለን። ተመልካቾቻችን፣ የእለቱን የምንዛሬ ዋጋ፣ የወርቅ ዋጋ እንዲሁም የእለቱን የነዳጅ ዋጋ ተከታትለን እንመለስ። የአደባባይ በዓላት የሀገር ውስጥ ቱሪዝም በማስፋፋት ለዘርፉ እድገት ተገቢ ሚና አላቸው ተባለ። በኢትዮጵያ በየዓመቱ የሚከበሩ የአደባባይ በዓላት የሀገር ውስጥ ቱሪዝም በማስፋፋት ለዘርፉ እድገት ከፍተኛ አስተዋጽኦ ያበረከቱ እንደሚገኙ የቱሪዝም ሚኒስትር አስታውቋል። የቱሪዝም ሚኒስትር ዴኤታ እንደገና አበበ መንግስት ቱሪዝምን እንደ ትልቅ የኢኮኖሚ መስክ በመውሰድ ዘርፉን የሚያነቃቁ የተለያዩ ተግባራትን እያከናወነ ይገኛል ማለታቸውን አሻም ከኢትዮጵያ ዜና አገልግሎት ዘገባ ተመልክታለች። በኢትዮጵያ የሚገኙ የተፈጥሮ ሀብቶችን፣ ታሪካዊ ቅርሶችን፣ እንዲሁም የማይዳሰሱት ውፊቶችን በአግባቡ ለመጠቀምና በዘርፉ የሚታዩ ችግሮችን ለመፍታት በከፍተኛ ደረጃ መስራቱ ነው ማስተዋል በመዲናዋ ያሉ የቱሪስት መዳረሻ ቦታዎችን ማስፋት መቻሉ የሀገር ውስጥና የውጭ ጎብኚዎችን ቁጥር በመጨመር ከዘርፉ የሚገኘውን ኢኮኖሚያዊ ጠቀሜታ እንዲያደግ ማስቻሉን ተናግረዋል። በመላው ሀገሪቱ የሚከበሩ የአደባባይ በዓላት የቱሪዝም ዘርፉን በማነቃቃት የሀገር ውስጥ ገጽታ በመገንባት ረገድ አቅም እየፈጠሩ እንደሚገኙ ጠቁመዋል። በተለይም በዩኔስኮ የተመዘገቡ ቅርሶች ዓለም አቀፍ እውቅና ያላቸው መሆናቸውን ጠቁመው ለሀገር ውስጥ የቱሪዝም እድገት ፋይዳቸው ከፍተኛ መሆኑን ተናግረዋል። ቅርሶቹ ከውጭ ጎብኚዎች ከሚገኙ በላይ በዩኒስኮ በኩል ለጥናትና ምርምር የሚመጡ ሀብቶች በርካታ መሆናቸውን ጠቁመዋል። እንዲሁም የኢትዮጵያ ተረክቶችን ዓለም ለማስተዋወቅ ኢትዮጵያ በዓለም አቀፍ ደረጃ በአፍሪካ ያላትን ቦታ በማጉላት የሚያበረክቱ አስተዋጽኦ ከፍተኛ ነው ብለዋል። የአደባባይ በዓላቱ ሲከበሩ የሀገር ባህል ልብስ በስፋት የሚፈለግበት ወቅት መሆን ጠቅሰው የስራ ዕድል ከመፍጠር አኳያም ትልቅ አስተዋጽኦ እያበረከቱ እንደሚገኙ ሚኒስትር ዴኤታው እንደገና በበኩላቸው ገልጸዋል። በቱሪዝም መዳረሻዎች አስፈላጊ መሰረተ ልማት እንዲሟላ መደረጉ ለጎበኛዎች እርካታ ከመፍጠር ባለፈ ቆይታቸው እንዲያራዝሙ እያደረገ እንደሚገኝ ገልጸዋል። በተለይም በመዲናዋ የተሰሩ የቱሪስት መስህብ ስፍራዎች መሰረተ ልማቶች፣ እንዲሁም የኮሪደር ልማት ስራዎች ከፍተኛ የሆነ የኢኮኖሚያዊ ጠቀሜታ እያስገኙ መሆን ጠቁመዋል። በአዲስ አበባ በዘጠና ቀናት ውስጥ የታቀዱ የልማት ስራዎች ውጤታማ ማድረግ መቻሉን ከንቲባ አዳነች አቤቤ ተናገሩ። ከንቲባ ሶስተኛው አዲስ አበባ ከተማ ምክር ቤት አምስተኛ ምልች ስራ አንደኛ መደበኛ ጉባኤ ምክር ቤቱ በተካሄደበት ወቅት ነው ያሉት። የምክር ቤቱ አባላት ለአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ የተለያዩ ጥያቄዎችን ያቀረቡ ሲሆን ከንቲባ አዳነች አበቤ በቀረቡ ጥያቄዎች ላይ ምላሽና ማብራሪያ ሰጥተዋል። በዚህ ወቅት ከንቲባ አዳነች እንዳሉት ጥያቄዎቹ የበለጠ መልማትን የተመለከቱ በርካታ የስራ እድል መፍጠርን፣ ተጨማሪ ውጤቶች ማስመዝገብና ተጨባጭ ለውጥ የሚያመጡ ስራዎች በዘላቂነት ተጠናክረው እንዲቀጥሉ የሚያስችኑ ናቸው ሲሉ ተናግረዋል። ክረምት በርካታ ስራዎች የሚሰራበት የድሮጫናን ተጽዕኖ ለመቀነ ነስ የሚደረግበት ወቅት መሆን ጠቁመው በጽና ቅናት ከከተማ ጀምሮ እስከ ወረዳ ባለድርሻ አካላትና ህብረተሰቡ ጋር የሚሰሩ ስራዎች በእቅድ ተይዞ መከናወናቸውን አስረድተዋል። በትኩረት ከተሰሩ ስራዎች አንዱ የአቅም ደካማና ሀገር ባለውለታ ቤቶችን መልሶ ግንባታና የኑሮ ውድነትን ጫና መቀነስ የሚያስችሉ ስራዎች በትኩረት ተከናውነዋል ብለዋል። አገልግሎቱን ማዘመን፣ ስራ ዕድል ፈጠራም ልዩ ትኩረት ከተሰጠባቸው ተግባራት መካከል መሆናቸውን አስተዋል። ሁሉንም የታቀዱ ስራዎች በዘጠና ቀናት ውስጥ ውጤታማ ማድረግ መቻውን ያስረዱት ከንቲባ አዳነች አበቤ ለአብነትም የክረምት መኖሪያ ቤት ግንባታ 2500 ቤቶችን ለመገንባት ታቅዶ እንደነበር አስተዋል። 3400 ቤቶች ግንባታ መጀመሩና በዚህም 2500 በላይ የሚሆኑትን ተጠናቀው ለህብረተሰቡ መተላለፋቸውን ተናግረዋል። የኑሮ ውድነት ጫና ለመቀነስ በውድ ገበያ በገበያ ማዕከላት ምርቶችን በስፋት ማቅረብና በማዕድ ማገር አስራ መስራቱን ያብራሩት በከተማዋ በርካታ ሁነቶች ፍጹም ሰላማዊ በሆነ መንገድ ደምቀው የተካሄዱበት ህዝቡ ከመንግስትና ባለድርሻ አካላት ጋር ተቀራርቦ መስራት በመቻሉ መሆኑን ተናግረዋል። ለአብነትም ሁለተኛ የአፍሪካ አየር ንብረት ጉባኤ 25 ሴት ታዳሚዎች የተሳተፉበት መሆን አንስተው አገልግሎት ሰጪዎች አገሪቱን እንግዳ ተቀባይነት በሚያጎላ መልኩ መስራታቸውን ገልጸዋል። አምራቾች ምርቶችን በተመጣጣኝ ዋጋና ጥራት፣ ሆቴሎችን በአገልግሎት ዋጋ ላይ ማሻሻያ በማድረግ እንዲሁም አገልግሎት ሰጪዎች ኮንፈረንስ ቱሪዝምን ለማሳደግ መስራታቸውንም ነው ያብራሩት። የባህር ዳር ከተማን ተመራጭ የቱሪዝም መዳረሻ የሚያደርጉ ስራዎች መከናወናቸው ተገለጸ። በከንቲባ አለማየሁ አሰፋ የተመራ ቢሾፍቱ ከተማ አስተዳደር ቦዲ ለልምድ ልውውጥ በባህር ዳር ከተማ እየተከናወኑ የሚገኙ የልማት ተግባራትን ተመልክተዋል። በልምድ ልውውጥ ፕሮግራም በመገኘት ባህር ዳርን ተዘዋውረው የተመለከተ ቢሾፍቱ ከተማ አስተዳደር ከንቲባ አለማየሁ አሰፋ እንደተናገሩ ከሆነ በባህር ዳር ከተማ እየተከናወኑ ያሉ የልማት ስራዎች ተግባራት ከተማዋን ተመራጭ የቱሪዝም መዳረሻ አድርገዋታል ብሏል። የኮሪደር ልማቱን ከቴክኖሎጂ ጋር በማሳሰር ጣና ለጎብኚዎች ሳቢና ማራኪ እንዲትሆን አድርጓታል ብለዋል። በከተማዋ እየተከናወኑ ያሉ ወደ ጣና የሚያስገቡ ውብ መንገዶች እንዲሁም ደረጃቸውን የጠበቁ የመንገድ መሰረተ ልማቶችን መልካም እንደሆኑ አብራርተዋል። የባህር ዳር ተቀዳሚ ምክትል ከንቲባ ጎሹ እንዳለማው በበኩላቸው የባህር ዳር ከተማ ሰላምን በማጽናት የኮሪደርና አረንጓዴ ልማት ስራዎችን እየከወኑ እንደሚገኙ ገልጸዋል። የልምድ ልውውጡ ተጠናቅቆ እንደሚቀጥል በመግለጽ በቀጣይም የባህር ዳር ልኡካን ቦደን የቢሾፍቱ ከተማ እንደሚጎበኙ አብራርተዋል። ተመልካቾቻችን የቢዝነስና ምጣኔ ሀብት መረጃዎቻችን በዚህም መልኩ ተጠናቀዋል። አመሰግናለሁ።